ኦኬ፣ ኦኬ አዳዲስ ነገሮች አሉ። ሄርሜላ ምርመራ ማድረጓ ተሰምቷል። በዚህ ዙሪያ ዝርዝር መረጃዎችን የምሰጣችሁ ይሆናል። ሩታና አብርሃም በድጋሚ አደገኛ ጸብ ውስጥ ገብተዋል ከዚህ በፊት ባልነበረበት ሁኔታ ከባድ የሚባል ጸብ ውስጥ መግባታቸውን ሰምቻለሁ። በዚህ ዙሪያም አዳዲስ ነገሮችን የመሰጣችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁ ሆኑ። እንግዲህ ወደ ጉዳይ ስንመለስ አብርሃምና ሩታ በከባዱ መጣላታቸውን ሰምቻለሁ። በጣም ከዚህ በፊት ከነበረው ጥል ከፍተኛ የሚባል ጥል ነው። የተጣሉትም በሄርሜላ ምክንያት እንደሆነ ሰምቻለሁ። ሄርሜላ ምርመራ ካደረገች በኋላ የሩታን ሪያክሽን ማወቅ አልቻልኩም። ነገር ግን ትናንትና የተቀረጸው ቪዲዮ ሩታ ካየች በኋላ ከአብርሃም ጋር ከፍተኛ የሚባል ግጭት ውስጥ መግባታቸውን ሰምቻለሁ። ይህም ምክንያቱ ደግሞ ሩታ እያለች ያለችው ሄርሜላ ከአንተ አርግዛለች፣ እርግዝና ምልክቶች ነው ያየውባት። ይሄ ደግሞ ከአንተ ራስ አይወርድም፣ ያስረግዝካት አንተነ ልጅን ኃላፊነቱን ወስደ የሄርሜላን ልጅ ማለት ነው፣ ታሳድጋለህ። ከእሷ ጋር ያለን ግንኙነት ማቋረጥ አችልም። የኔና ያንተ ግንኙነትም ከዚህ በኋላ አብቅቷል። ሄደ እሷን ብትንከባከብ ይሻላል። ምክንያቱም እኔ ላይ የደረሰው ነገር እሷ ላይ መረስ የለባትም። እንግዲህ የሩታ ለሄርሜላ መለሳ እያሰበች ነው ማለት ነው። ምንድን ነው እያለች ያለችው? እኔ ላይ እስካሁን የደረሰው እኔ እርጉዝ ሆኜ የደረሰብኝ ነገር ሄርሜላ ላይ መረስ የለበትም። ሄርሜላ እርጉዝ ስለሆነች ልትንከባከባት ይገባል። በዚህ እርግዝና ሰዓት ከእሷ ጋር ነው መሆን ያለብ እያለችው ትገኛለች። እንግዲህ ከፍተኛ የሚባል ጥል ውስጥ እንደገባውና በተለይ ከፍተኛ የሚባል ስድብ ሲለዋወጡ ነበረ። ከሩታ በኩል ከፍተኛ የሚባል ስድብ ሲመጣ ነበረ። ልክስክስ ስትለው ነበር ደጋግማ ደጋግማ ማለት ነው። ሩታ እንግዲህ ቤተሰቦች ሩታን የሩታን ኳሊቲ እዚያ እንድታዩልኝ የምፈልገው ሩታ አሁን ላይ ከራሷ አልፋ ስለ ራሷ ትዳር ሳትጨነቅ ሂድና ከሄርሜላ ጎን ሁን፣ በዚህ እርግዝና ሰዓቷ ከሄርሜላ ጎን ልትቆም ይገባል ብላ ነው የነገረችውና፣ ትንሽ እቺ ነገር ትንሽ አስገርማኛለች። ከሩታ በኩል እንደዚ አይነት ነገሮች በመምጣታቸው ከራሷ አልፋ እንግዲህ ለጠላቷ ለሄርሜላ እንደዚህ እያሰበች ትገኛለች። እና በአብርሃም በአብርሽ በኩል ደግሞ ምን እያለ ነው? እኔ አንድም ቀን ነግቻት አላቅም፣ ወይም አብሬያት አንድም ቀን አንድም ቀን አብረን ተኝተን አላቅም። እንዴት ነው በንፋስ የምታረግ? ሲሆን የማይሆን ነገር ነው። ከኔ ሊሆን አይችልም። ስለዚህ ይሄ ነገር መጣራት አለበት። ይህን ደግሞ አስመርምሬ የማገኘው የምደርስበት ይሆናል እንግዲህ ከዚህ በፊት ታውቃላችሁ ልጅ አለው ተብሎ ስንት ውዝግብ እንደነበረ እና እሱ ነገር አሁንም ሊደገም ይመስላል። እና አብርሃም ይሄ ነገር ይጣራልኝ፣ እኔ አንድም ቀን ከእሷ ጋር ተኝቼ አላቅም ብሏታል፣ ለሩታ ማለት ነው። ለሩታ ግን ልታምነው አልቻለችም። ምክንያቱም ከዚህ በፊት የነበራቸው ሄርሜላ ጋር የነበራቸው ግንኙነት እንደዚህ አይነት ነገር የመከሰት ፍንጭ ይሰጣልና ሊከሰት ይችላል ምክንያቱም ለሚዲያ አይታይ እንጂ አብረው እንዳደሩ ወይም የሆነ ነገር እንደተፈጠረ፣ ለሚዲያ አይታይ እንጂ ያላቸው ግንኙነት ግን እንደዚህ አይነት ነገር ሊፈጠር እንደሚችል ፍንጭ የሚሰጥ ነው። በሩታ አይንም እንደዚህ አይነት ነገር ስላለ ሩታ ግን ልታምነው አልቻለችም። ምንም ምርመራ የሚደረግ ነገር የለም። ልጅቷ ከአንተ ጋር ነበረች፣ ግንኙነቱን ከአንተ ጋር ነበረ፣ ልታረግዝም የምችለው ከአንተ ጋር ነው ብላ ነው የመለሰችለት ማለት ነው። ይህ ሁሉ እንግዲህ የተደረገው ከምርመራው በፊት ነው ማለት ነው፣ ወይም ከአንድ ቀን በፊት ነው ማለት ነው። ትናንትናም ቪዲዮ ያለቀቅኩላችሁ በዚህ ምክንያት ነው ማለት ነው። ምክንያቱም የእነሱ ቪዲዮ እስከሚለቀቅ እየጠበቅኩ ነበር። ሲለቁት የነበረው ቪዲዮ እንደዚህ አይነት ነገሮችን ስለማያሳይ እኔ በመሃል መጥቼ እንደዚህ አይነት አብርሃም እና ሩታ ተጣሉ ብላችሁ የማይሆን መረጃ ሊሆን ስለሚችል ታይሚንግን እየጠበቅኩ ነበር ማለት ነው። ለማንኛውም ግን ከዚህ በኋላ በትናንትናው ዕለት ምርመራ አድርጎ ነበር። ይህን ተከትለው እንግዲህ አሁን ከባድ የሚባል ወይም ልብ የሚሰብር መረጃ ልሰጣችሁ ነው። ቤተሰቦች ሁላችሁም ተገምተውታላችሁ ብዬ አስባለሁ። ከቪዲዮም የተረዳችሁት ይመስለኛል። ሁሉም ነገር አሁን ላይ በአስጠሊታ መንገድ እየተጓዘ ይገኛል። አብርሃም እንግዲህ ሁለተኛ ልጁን አስረግዟል። ሁለተኛ ልጁን ከዘጠኝ ወር በኋላ እየጠበቀ ይገኛል። ከባድ ነገር ተከስቷል። በማንጠብቀው መንገድ እንግዲህ ፖዘቲቭ የሆነ ሪዛልት ነው ያገኘነው። በሄርሜላ በኩል ፖዘቲቭ ነው የሚያሳየው። ሄርሜላ አሁን ላይ እርጉዝ ነች። ሄርሜላ ከማን ያረገዘችው ይህን ነገር ነው አሁን ላይ መፍታት ያለብን። ልጁን አስረዋለች ማለት ነው። ከዚህ በኋላ ወደ ሩታ ይሄዳል ብለን አንጠብቅም። ሙሉ በሙሉ አብርሃምን እስር ቤት ከተዋለች፣ እስር ቤት ነው ያለው ማለት ይቻላል። ከዚህ በኋላ ወደ ሩታ መሄድ አይችልም፣ መንቀሳቀስ አይችልም። ምክንያቱም ሄርሜላ አሁን ላይ ያረገዝኩት የልጅ አባት አብርሃም ነው እያለች ስለሆነ ማለት ነው። ከዚህ በፊት ከአንድ ወር በፊት ባይዘዊ ይህን ነገር ተናግሬያለሁ ሄርሜላ እንደዚህ አይነት ወጥመዶችን እያዘጋጀችለት እንደሆነ ከአብርሃም ጋር ለመተኛትና ከአብርሃም አርግዣለሁ ለማለት ቀናቶችን እየተጠባበቀች እንደሆነ ነግሬያችሁ ነበረ። የምታስታውሱ ታስታውሱታላችሁ። እንግዲህ ሄርሜላ ያረገዘችው ከአብርሃም እንዳልሆነ ግልጽ ነው። ሁላችንም የምናውቀው ነገር ነው። ከአብርሃም አይደለም ሄርሜላ ያረገዘችው። ይህ መቶ በመቶ ልነግራችሁ እፈልጋለሁ። ሄርሜላ አብርሃምን መጠቀሚያ ታድርገው እንጂ ምክንያቱም እኛ የምናየው ፊት ለፊቱን ስለሆነ ሄርሜላ ሌላ ነገር አላት ከጀርባ የራሷ የሆነ ላይፍ አላት ከጀርባ። ነገር ግን ከአብርሃም ህይወት የማትወጣበት የተለየ ምክንያት አለ ብዬ አስባለው። ከዚህ በፊትም የተለያዩ ቲዎሪዎችን ስናነሳ ነበረ። በተለይ ከአማን ከሚባለው ከሚባለው እጻን ልጅ ጋር በተያያዘ የተለያዩ ነገሮችን ስናገናኝ ነበረ። ነገር ግን እስካሁን ያልተፈቱ እንቆቅልሾች አሉ። በሄርሜላ በኩል አብርሃምን ለምንድን ነው እንደዚህ አጥምዳ የራሷ ማድረግ የምትፈልገው? ከሩታ ጋር የተለየ ጸብ አላት ወይ ወይስ እውነት ለአብርሃም ፍቅር ስላላት ነው ወይ? ምንድን ነው ያለው ነገር? ይህን ነገር ማወቅ አልቻለም እስካሁን ድረስ ሚስጥር ሆኖ በጣም በቃ የማይፈታ እንቆቅልሹ ሆኖ ነው እየቀጠለ ያለው ማለት ነው። ታዲያ አሁን ላይ አብርሃም አብሯት ሳያደር በማያውቅበት ሁኔታ እንግዲህ ከነፋስ በሚባል ሁኔታ አርግዣለሁ እያለች ትገኛለች። አብርሃም መቶ በመቶ እዚህ ውስጥ እንደሌለበት ሁላችንም ህሊናችን ያውቀዋል። ነገር ግን አብርሃም ይሄን ነገር ፕሩፍ ማድረግ አይችልም። ልጁ እስከሚወለድ ድረስ በዲን የሚሆነ በተለያዩ መንገዶች ማወቅ አይቻልም። እኔ የተለየ ቴክኖሎጂ ያለ አይመስለኝም። እንግዲህ ልጅ ሆድ ውስጥ ሆኖ የተለየ ምርመራ ማድረግ የሚቻል አይመስለኝም። ነገር ግን የተለየ ነገር ካለ በዛ መንገድ ማወቅ ከተቻለ መንገድ ካለ አይዶ ነው የማውቀው ነገር የለም በዚህ ጉዳይ። ነገር ግን በቃ አሁን ላይ የተባለ ያለው ሄርሜላ እርጉዝ እንደሆነችና ከአብርሃም እንደሆነ ነው እየተነገረ ያለው። በዚህ ምክንያት እንግዲህ ያው እንደነገርኳችሁ ከምርመራው በፊት ነው አብርሃምና ሩታ የተጣሉት። ከምርመራው በኋላ ደግሞ ምን ይከሰታል? የሁለቱ ጥልስ ምን አይነት ሪያክሽን ታሳያለች? ሩታ የሚለውን ነገር ነው አሁን በቀጣይ የምናየው ማለት ነው። እሱንም ተከታትዬ የማደርሳችሁ ይሆናል። ነገር ግን አሁን ላይ አብርሃም ማይሆን ወጥመድ ውስጥ ገብቷል። የማይወጣበት የማይንቀሳቀስበት እስር ቤት የምንለው ነገር ነው አሁን የተከሰተው። እንግዲህ በዚህ ምክንያት ሄርሜላንም የሚጠላት ነው የሚመስለኝ፣ በጣም የሚጠላት ነው የሚመስለኝ። እንደዚህ አይነት ነገር ውስጥ ስለከተተችው ማለት ነው። ቀድመን ስንናገር ነበረ፣ ከዚህ ልጅ ጋር በጊዜ ራቅ ስንል ነበረ። እንግዲህ ሄዶ ሄዶ የማይሆን ወጥመዱ ውስጥ ከተዋለች ማለት ነው። ከባድ ነገር ተከስቷል። አጠቃላይ እንግዲህ ያሉትን ነገሮች ተከታታይ የማደርሳችሁ ይሆናል። ለአሁኑ ግን ለአብርሃም ጸልዩለት። የማየውን ነገር ውስጥ ገብቷል። የማይወጣው ጉድጓድ ውስጥ ገብቷል። ከዚህ ጉድጓድ ሊወጣ የሚችለው ከዘጠኝ ወር በኋላ ነው ብዬ አስባለሁ። እንግዲህ በእናንተ በኩልም ያለውን ሀሳብና አስተያየት ግለጹልኝ። በቀጣይ ተከታትዬ የማደርሳችሁ ይሆናል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሰላምኑልኝ ያገሬ ልጆች።